ማሻላ ማሻላ እንዴት እንደሚያምር ለነገራቸው አልችልም። ጣሙ ምኑ ራሱ ማለት ነው። ለዚህ ቪዲዮ አንድ ሺህ ላይክ ፈልጋለሁ። ሆ አንድ ሺህ ላይክ አይከፈልበትም። ላይክ፣ ሼር ሰብስክራይብ ማድረጋችሁን እንዳረሱ። ለእናንተ ጥሩ ነው ያልኩት ወደ ጊዜ ላችሁ ከችላለሁ እና ሙሉን ለማየት ሞክሩ። ሙያ ያኒ ለማየት ሞክሩ ማለት ሙያ ልመዱ። ሙያ ትጠላላችሁ። መቼስ እናንተ ወሬ ነው የምትፈልጉት ማለት ነው እና በጣም አሪፍ ነው ሞክሩት። ቤ አሰላሙ አለይኩም ወራህመቱላሂ በረካቱ ድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ያላችሁበት ሰላማችሁ ብዙ ስትያያላ ፍና ራህመት ይ ላያችሁ እንግዲህ ዛሬ ምርጥ የዳቦ ቆሎ አሰራር ይዤላችሁ መጥቻለሁ። አብራችሁን ቆዩ። ምን ምን እንዳደረግን ማለት ነው። ሼር፣ ላይክ አድርጉ። ተከተሉኝ ወደ ቪዲዮው እንዳይ በመጀመሪያ እንትን ዱቄት ታደርግላችሁ። ያው አንድ አደረኩ ሁለት ሶስት ታደርግላችሁ ማለት ነው። ያው እናንተ ብዙ ለመስራት ከሰባችሁ ከዛም ላይ መስራት ትችላላችሁ። እኛው ያው መካከለኛ ስለፈለግን ያደርግነው አራት ኩባያ አደረግን ማለት ነው። ከዛ ትንሽዬ ጫው ታደርጋላችሁ። ትንሽዬ ማለት ነው። ትንሽዬ ጫ። ከዛ ደግሞ ቫኒላ ታደርጋላችሁ ትንሽዬ ክ ደር አደረገ እና እንትን ስኳር የሆነ ነጩን ነው የምታረጉት። ያኛው ሳይሆን ሻይ የሚሰራበት ሳይሆን ሌላ ይህን አይነቱ ብታረጉ ብትጠቀሙ መልካም ነው ግማሽ ካስ አደረገን ማለት ነው። እና በነገራችን ላይ ለሁለት ነው የሰራ እና እኔ ብቻ አይደለሁም። ያው እንግዲህ እኔም ያው እያየው ነበረ ከዚህ ሁለት ጊዜ ነው የማየው፣ ግን ሞክሬ አላውቅም። እንግዲህ ከዚህ በኋላ ያው አውቀዋለሁ ማለት ነው። ቀላል ነው መቆራረጡ ነው እ መቆራረጡና አጂ ነው በስነስርዓት ከአጅ ናችሁት ቀላል ነው ማለት ነው እና ዘይት አደረግን እና ተባብረን ነው የሰራነው ማለት ነው። ከዛ ሁሉንም ካዋዳችሁ በኋላ ታቦኩታላችሁ ማለት ነው በደንብ አድርጋችሁ እና ቁፋዛት ደግሞ ብትለብሱ ለብሱ መልካም ነው። ያው ቶሎ ቶሎ ለማቦካት ምናምን አይመችም ለዛ ነው። እና ከቦካችሁት በኋላ በነገራችን ላይ እንደ ፍጣይር እንደ ምሳሌ እንደ ቢዚያ እንደሌላው ማስቆየት አይጠበቅባችሁም። በደንብ በደንብ ካሻችሁት በኋላ በደንብ ታሹታላችሁ። በደንብ ማሸት ይፈልጋል። ለምን መሰላችሁ? በኋላ እንትን ስትሉት ስትቆራርጡ እንዳያስቸግራችሁ ስትቆራርጡት እንትን እንዳይልባችሁ እና አምን እንዲሆን በደንብ ታሹታላችሁ ማለት ነው። በደንብ ካሻችሁት በኋላ እንግዲህ ያው እንትን ትሎታላችሁ። ይው ታሽቶ በዚህ መልኩ ፋ ብሎ ተዘጋጅቷል ማለት ነው። ማሻላ አያችት፣ አያችት ማሻላ። በቃ እንደዚህ መሆን አለበት ማለት ነው። ከሰራችሁ በኋላ እንደዚህ ናአም መሆን አለበት ማለት ነው። አንስ እንደዚህ አሁን ጃዝ ሆኗል። ይው ከእንትን እየቆራረጥ ነው። ምክንያቱም አልዋን ለማድረግ ከፈለጋችሁ ምሳሌ አረንጓዴ ቢጫ፣ ቀይ ለማድረግ ከፈለጋችሁ አራት ቦታ ተቆራርጦት አላችሁ ማለት ነው። ከዛ በኋላ ከቆረጣችሁት በኋላ አራት ቦታ ከቆረጣችሁት በኋላ ደግሞ ከዛ እንደዚህ ታስተካክታ አድጎለብሉትና ትንሽ ታንከባክቦት እና ከዛ በኋላ እንግዲህ ጣውላ ላይ መጀመሪያ ጣውላ ላይ ነጭ መሆን አለበት። መጀመሪያ አሁን ከለበ እንትን ቢጫ ቢጫ ክልር ታደርጋላችሁ ማለት ነው። እናንተ እየተመቻችሁ ማድረግ ትችላላችሁ በነገራችሁ ላይ ማለት ነው። እና ዱቄት አሁን እንዳይዝ በኋላ ስትፈርዱ ጣውላ ላይ እንዳይዝባችሁ ትንሽ ዱቄት ብታረጉ መልካም ነው ማለት ነው። ሲሆን ለአልዋን ነው ያረኩት። ያው እናንተ የፈለጋችሁ ማድረግ ትችላላችሁ፣ ይደስ ያላችሁ ማለት ነው። እና ይሄ ቀይ ነው፣ ቀይ ከለር ማለት ነው። እና በደንብ በደንብ መታሸት ይፈልጋል ለምመስላችሁ፣ እልዋኑ በቶሎ እንትን ስለማይል ስለማይዋህድላችሁ በደንብ ማሸት አለባችሁ። በደንብ ታሽታላችሁ ማለት ነው። ከዛ በደንብ ስታሹት እልዋን በደንብ ይወጣላችኋል ማለት ነው ገባችሁ? በደንብ ስታሹት ማለት ነው። ቀይም ይሁን ጥቁርም ይሁን እንትን ቢጫም ይሁን የቀባችሁትን ከለር ቅልጭ ብሎ ይመጣል ማለት ነው። ይወጣል እና ጠብቆኝ አሁን ስ ይቃ ይሄ ያረግነው ቢጫ ከለር ነው መሰለኝ፣ እርግጠኛ አይደለሁም፣ ረሳውት ቢጫ ከለር ነው። ቀይ ነው ያደረግነው፣ ቀይ እና እንደዚህ በደንብ ታሽዳላችሁ ማለት ነው። ያው በደንብ አሸናው ጨረሰንለት። ይሄ በዚህ መልኩ አልቀዋል ማለት ነው። እንግዲህ በዚህ መልኩ ታወቁ ተጨርሱታላችሁ አን ወደም ይሄ አልቆለታል እንፈርደዋለን ብቻ ነው ማለት ነው። አይሱ ብዙ መስቀል አን በሳህን እናደርገዋለን አለን ማለት ነው። ሌላኛውን እስክንጨርስ ድረስ ሌላኛው ከለር እስክንጨርስ ድረስ እና ሌላ መጣው

ከዛ ደግሞ ጥዬ ውሃ ጠብታ አድርጉበታላችሁ ማለት ነው። እንግዲህ እያሸነው ነው ማለት ነው እና ልክ እንደ መጀመሪያ በደንብ ታሽታላችሁ ማለት ነው፣ ውድ ቤተሰቦቼ። እና ማሻላ በዚህ መልኩ ጨርሰንለታል። እንግዲህ አሁን ደግሞ ያው አራት አይነት ቆርጠን አልዋኑ አድርገን በዚህ አይነት ጃዝ አድርገነዋል። እንግዲህ አሁን ወደ መፈረድ ቦታችን እናጽዳና ያው ቦታችሁ ማጽደት እንዳረሱ በደንብ አጽድዳችሁ ከዛ ጣውላ ላይ እኛ ግን ያው እናንተ ኪስ ከታችሁ ስንትን ፌስታል ማድረግ የአረቦቹ ምግብ የሚበሉበት ማድረግ ትችላላችሁ። እኛ ግን ለኔ ጽህና እሱ አድርገንበታል ማለት ነው። እናንተ ማድረግ ትችላላችሁ እና ፈረድ ነው ከፈረድ ነው በኋላ ደግሞ ያው ቆረጥ ነው ማለት ነው። እንደዚህ ትቆራረጡታላችሁ በቀጭን አድርጋችሁ። ከዛ በዚህ መልኩ ሆኗል። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ ላይ ያንገን እያረጋችሁ ቪዲዮ ጀምሩት። ያው ለናንተ አሪፍ ነው ጥሩ ነው ያልኩት በተከታታይ ጀላችሁና አርጥነን እንግዲህ፣ ለናንተ የማልሆነ የለም። እናንተ ደግሞ የኔን በማበረታታት ሼር ላይክ በማድረግ አብራችሁን ቆዩ ከኔ ጋራ እንግዲህ ከዚህ በኋላ ጥሩ ጥሩ ቪዲዮ ኢንሻአላህ በተከታታይ ጌላ ሲመጣለን እንግዲህ እናንተ ደግሞ በማየት ሼር ላይ በማድረግ ቸራውን ማለት ነው። አብራችሁ ቆዩ እና እንደዚህ ቆረጥ ቆረጥ ነው። ከዚያ ወደ መቁረጡ ገባን ማለት ነው። ያው እየቆረጥ እየቆረጥ ነፋን ነው እና ትንሽዬ አርጋችሁ በዚህም በዛም በኩል እያረጋ ትንሽዬ አርጋችሁ ትቆርጣላችሁ ማለት ነው ጋይ ሁለት ጀዋል እያለ በሳጃ ላይ አደረግነው። በዚህ መልኩ ከፍቱ ተቀም ቆርጠን ጨርሰናል። እንግዲህ አሁን ወደ ፍርን ንከተት ነው። ፍርን ላይ የውና ያኔ በመጀመሪያ እታችሁንን ትልሉታላችሁ። ከዛ በኋላ ላይ ትለኩሱበት አላችሁ ማለት ነው። ውድ ቤተሰቦች እንግዲህ አሁን ደርቆ እንደሌሎ አስተካክል እንጂ ካሜራ እንደሚያምር ለነግራችን ማለት ነው። እንግዲህ ወደ ቤተሰቦች ሁላች ሞክሩ ትወብት አላችሁ ለ በጣም ቀላል አሰራር ነው፣ አሪፍ ነው ማለት ነው። ይህ ደግሞ ቀይም ከለል ቆርጠን ያው ፍርን ውስጥ አደረግነው። እንዳረሱ ማለት ነው። መቁላቱ ማለት ነው። ያው እትሉ ከለር፣ ሌላኛው ከለር። ይሄን ጨርሽን ያው እኔ በነገራችን ለቪዲዮ እየቆራረጥኩ ነው ያስተካውላችሁ። ምን ይሄን ምን ያላችሁ ታውቱልኝ። እንዴት እንደሚያምር ልነግራችሁ አልችልም ማለት ነው። በየቤታችሁ ሞክሩት። ማሻላ ማሻላ ነው እንግዲህ ቪዲዮ ከተመቻችሁ ሼር፣ ላይክ፣ ሰብስክራይብ ማድረጋችሁ እንዳረሱ የቤት የአዲስ ሆናችሁ ሁሌም ለእናንተ ጥሩ ናሪት ነው ያልኩት፣ ይላችሁ በተከታይ እመጣለሁ። አጭር ኮመንት አስቀምጡ አጭር ኮመንት አስተያየት አስቀምጡ ማለት ነው። ከመቶ ስንት ትሰጡናላችሁ? ሙያችን ስራችን እንዴት አያችሁት? እና ማሻላ ማሻላ፣ በጣም ደስ ይላል። የዘንድሮ ኢድ የሰላም የፍቅር የደስታ የአንድነት ሀይር ነገር የምንሰባበት ጥሩ ነገር የምናሳልፍበት ፏዘና ባለመድኩ የምናሳልፍ ያለ ያድርገን። ይህንን ይመስላል። ከመቶ ፐርሰንት ስንት ፐርሰንት ትሰጡታላችሁ? ኮመንት አድርጉ። በቀጣይ ፕሮግራም እስከምንገናኝ ሰላሙ አለይኩም።